እና ሙሽሪክ ጠርቶ አምጥተው እና ይህንን ወስደህ ጀሃነም ግባ ስትባል ነው። ይሄ በእኔ በኩል ክፍያ ብልህ ክፈለው፣ እሱ ወደ ጀሃነም ይገባልሃል ብሎ ሲሰጠኝ ማለት አላህ ስብሃነ ተዓላ እኔን ምሮ ጀነት ማስገባት አይችልም። ካፊሩ ኩፍሩ ጀሃነም ለመግባት በቂው አይደለም። የኔ ወንጀል መሸከሙ ምንድነው ጥቅሙ? የኔን ወንጀል ቢሸከምም ባይሸከምም ይሄ ሰው ካፍር በመሆኑ ጀሃነም መግባቱ አይቀርም። አላህ ስብሃነ ተዓላ ደግሞ እኔን ወንጀሌን በሙሉ ምሮ አብሶ ጀነት ማስገባትም ይችላል። ባህሪውም እንደዛ የኔ የሰራሁት የገደልኩት የዘረፍኩት ያምታታሁት ያጨበረበርኩትን ወንጀሎች በሙሉ አምጥቶ እዛ ላይ የሚጭንበት ምክንያት ምንድነው? ምንን ነው የሚያሳዩ ስለ አላህ? ፍትሃዊነቱ፣ አዛኝነቱ፣ ደግነቱ ምንን ያሳየናል? አስቡት ሰይድና ዓሊን የገደለ ሙስሊም አቡ ጣሊብን ወስድ ወደ ጀሃንም ይሄ ከፍያ ነው ብሎ ሰጥቶ እሱ ደጀነት ሲገባ አቡ ጣሊብ ወደ ጀሃንም ሲገቡ ማለት ነው። አቡ ጣሊብ እኮ አስለን ባለም ስለማቸው ጀሃንም መግባታቸው አይቀር፣ ግን ሰይድና አሊን የገደለ ሁሴንን የገደለ ነዚ ሰሓቦችን ሲጨፈጭፍ የነበረ ሰው ባሁን ዘመንም በየትኛውም ዘመንም ወንጀል ሲተራመስ የነበረ ግለሰብ መጥቶ

ከሠራሁት ኸይር ስራ ቅንጣት መታከል አያጎድልብኝም። ያልሰራሁት መጥፎ ስራም በማንም ላይ በሙስሊም በካፍር ላይ ያልሰራው ያልገደለውን የሆነ ሙስሊም ገደለው ነበር፣ በቃ የእሱ የገደለው ግድያ ለእከለ ክርስቲያን፣ ለእከለ አይሁድ፣ ለእከለ ሙሽሪክ ይጫንበት። ይሄ ነው ሰሒሕ ሐዲስ። ከቁርአን ጋር አይጋጨም። አንተ ነህ ተጋጨህ። ያ ጀማዓ እንደዚህ አይደለም። ቁርአን እርዳታ አይፈልግም። ቁርአን አጋዥ አይፈልግም። ቁርአን ማብራሪያ አይፈልግም። ድጋፍ አይፈልግም። አይደለም ተቃርኖ መጥቶ ዲን ብለን ልንቀበለው ይቅርና ቁርአንን አጋዥ ነው ተብሎ የምንቀበለው ምን መጽሐፍ የለም። የቁርአን ማብራሪያ ነው ተብሎ የሚሰጠ ምን መጽሐፍ የለም። ከአላህ በላይ አረብኛ ችሎ ይበልጥ የአላህን አረብኛ የሚያብራራልን ደፋር ሰው የለም። የአላህ አረብኛ ግልጽ ስላልሆነ የእኔ አረብኛ ግልጽ ስለሆነ የአላህን አረብኛ ወደኔ አረብኛ ልቀይርላችሁ እንዲገባችሁ ብሎ ደፍሮ የሚናገር ሰው የለም። ስለዚህ አስቡት፣ አላህ ሱብሓነሁ ወተዓላ ቂያማ ቀን ለአንድ ሙስሊም ቀጥታ ዝም ብሎ ጀነት ማስገባት እየቻለ ካፊሩ ደግሞ በራሱ ጊዜ ጀሃነም መግባቱ ላይ ቀር ሙስሊሙ የሰራውን ወንጀል በሙሉ አምጥቶ ካፊሩ ላይ ይጭንበታል። ወይም ደግሞ ሙስሊሙን ምን ይለዋል? ላጠፋው ጥፋት ለሰራው ወንጀል በሙሉ ይኸው ይሄንን አንድ ክርስቲያን፣ አንድ አይሁድ፣ አንድ ሽሙሽሪክ ለጀሃነም ዘበኞች ከፍለህ ከጀሃነም ዳን። አስቡት፣ ነቢዩላህ ዩሱፍ ምን እንዳሉ ስሙ ቢንያሚን ወንድማቸው እንደሰረቀ አስመስለው ሊያስቀሩት ሲፈልጉ ትላልቆቹ ወንድሞቻቸው ደንግጠው በቃ እሺ በጣም ሽማግሌ አባት ስላለው እቤት እንዳይደነግጥ በሱ ምትክ እኛን ያዘን እሱን ልቀቀው ሲሉት፣ መዓዘላህ ሃለ አላህ ይጠብቀን። ኃጢአት ያልሰራን የተሰረቀብንን እቃ ያላገኘንበትን ሰው ይዘን የሰረቀውን አካል ከመልቀጥ አላህ ይጠብቀናል። አላህ ሲሆን እኔ የገደልኩት እኔ ያጭበረበርኩት እኔ ያምታታሁት ወንጀል